ትሁትና ካሌብ ምሳሌ በሉ ተዘጋጅተዋል። ከፓፓ ጋር በዚህ መልኩ ዘንጠው ይህንን ያደረጉት እንግዲህ ዳኒና ኤደን ሊመጡ ስለሆነ ነው። ዳኒ እንግዲህ ለኤደን ሰርፕራይዝ ሊያደርጋት ነው፣ ቀለበት ሊያስርላት ማለት ነው። ይሄ ደግሞ በጣም ደስ የሚል ነገር ነው። በዛ ላይ ደግሞ ካሌብም አይ ትሁት እንኳን ከኔ ጋር ምሳ ልትበላ ነው። ስለዚህ ምሳ መስራት ሳይሆን ምሳ መብላት ነው ለእሷ የሚገባት። ማለት ትሁትን ካጠገቡ እንድትቀመጥ ያደረገው የፍቅር ጥያቄ ሊጠይቃት ነው ማለት ነው። እንግዲህ ዳኒ ኤደንን ሰርፕራይዝ ያደርጋት በቀለበት ካሊብ ደግሞ ካሊብ ደግሞ ትሁትን በፍቅር ሰርፕራይዝ ሊያደርጋት ነው። በነገራችን ላይ ትሁቴ ካሊብን በጣም ነው የምታፈቅረው የሚገርመው ነገር። ግን እሱም ደግሞ በጣም ነው የሚያፈቅራት ነገር ግን አልነገራትም ነበረ እስካሁን። እንደውም ኤደን ንገሪው በቃ አንቺ እንዴ እንደምታፈቅሪው ንገሪው ለካሊብ እያለቻት ነበር። እንዴ አንቺ ያምሻል እንዴ? እንዴት እናገራለሁ ብላለች። እውነቷን ነው እውነት ለመናገር ሴት ልጅ አፈቅርሃለሁ አትልም ቀድማ እሱ እሱ ብልዋት፣ ከዛ በፍቅር እየኖሩ ወድሻለሁ፣ አፈቅርሻለሁ ሲል ሜይ ቢ በመሀላፈ እሺ ወይም ደግሞ እኔም ልትል ትችላለች፣ ከልምድ ማለት ነው ከተለማመዱ በኋላ። ከዚያ ውጭ ግን ሴት ለነገሩ እንደ ቲና አይነት ቱ አፈቅርሃለሁም፣ ለነሱ ቀላል ነው ገድልሃለሁም ቀላል ነው። አንዳንድ ሰዎች ቀላል የሆነላቸው አሉ። ትሁት ግን ስርዓት ያላት ልጅ ስለሆነች ምን ለማለት ፈልገች ነው እንዴ? ሄዱ ነው ያለቻት እና ያው ትሁቴ እንደዚህ አይነት ነገር አትልም ማለት ነው። ማለትም ፍቅር እንኳን ቢሆን ዝም ብዬ በልቤ ሳፈቅረው እኖራለሁ ነው ያለችው። በነገራችን ላይ ከልብ ስታፈቅሮ እንደዛ ነው። በመቀላመድ በማውራት በወሬ ምናምን አይደለም። ከልብ ሲፈቀር በቃ ማፍቀር ዝም ብሎ መውደድ የዛ ሰው ደስታ ደስታ ነው። ለዚህ ነው ለካ ትሁቴ ካሊብ ሲደሰት ደስ ይላታል፣ ሲከፋ ታዝናለች። ለካ እውነተኛ ጥልቅ ፍቅር ስላላት ነው። እንደ ቲና አይነቶቹ ፍቅር አያውቁም። ቲና አሁን የምታውቀው የገንዘብ ፍቅር ነው። ገንዘብ እንዴት ይፈቀራል? ገንዘብ ምን ያህል ታፈቅራለች ከምትባልና ዳኒን ወይ ካሊብን ምን ያህል ታፈቅረዋለች ብትባል ገንዘቡን ነው የምትመርጠው። ምክንያቱም ፍቅሯ ገንዘብ ነው። ስለዚህ ትውቴ ግን ገንዘብ አደለም፣ ሳንቲም አይደለም፣ ዝና አደለም፣ ምንም አደለም፣ በቃ ፍቅር እና ትሁት ስታፈቅረው ኑራለች። አሁን ላይ ግን ካሊብም ፍቅሯ እሱም ገብቶት ማለት ነው። አፈቅርሻለሁ፣ የኔ ውድ፣ የወደፊት የልጆቼ እናት፣ ሚስቴ፣ አበባዬ ብሏታል። ይሄ በእውነቱ በጣም ደስ የሚል ነገር ነው። ስለዚህ ካሊብና ትሁት ሊጋቡ ነው። እንዲሁም ደግሞ ዳኒና ኤዱ ሊጋቡ ነው። መሀል ላይ ስታለቀልቅ የምትቀረዋ ማነች? ቲናነች ማለት ነው። አዎ ሰዎች ብዙ ጊዜ አፍቅረውን ወደውን ንጹህ ልባቸውን ሰጥተውን እኛ ግን ልባቸውን የምንሰብር ከሆነ እንዴት ነው የውሃ ላይ ኩበት ሆነን ነው የምንቀረው? አሁን ቲና ሁለት ወንድ በአንድ አልጋ ስታጫውት ትኖራለች። ጌታ ይቀሪ በላትና ማታ ካሌብን ቀንዳኔን ማለት ነው። ይሄ በጣም ጸያፍ ነገር ነው። ከዚህ ግን ሰው የሚማረው ብዙ ትልቅ ትምህርት አለ ማለት ነው። እንደ ቲና ከመሆን ይሰውረን። እና ቲና እንግዲህ የሚያፈቅራት የሚወዳት ንግስቴ ያላት ሁሉ ነገር ብሎ አባቱን እንደዛ እየታመመ አባቱን እንደዛ እየበደለች አባቱን እንደዛ እየደበደበች እንኳን እንደዛ እንዴ! ታዲያ ምግብ በአፉ ላይ እየለቀለቀች ውሃ ሊጠጣ እየከለከለች ውሃውን በጭንቅላቱ እየደፋችበት ያን ሁሉ ግፍ እያደረገች እንኳን አልሰማም፣ እኔ ቲናን አምናታለሁ ወዳታለሁ ሲል የነበረውን ካሊብን አጥተዋለች ማለት ነው። በጣም የሚገርመው ነገር ያጣችው ደግሞ እሷ በምትንቃት ሰራተኛ ይነት ብላ በምታስባት አሁን ሰራተኛ ናት። ሰርቶ መብላት ሁሉም ሰው ባይዘው ሰራተኛ ነው። ልዩነቱ አንዱ የመንግስት፣ አንዱ የግል ነው። የቤት ሰራተኛና የመንግስት ሰራተኛ ምንም ልዩነት የለውም። ሁለቱም ሰርቶ አዳሪ ነው። የሚለያየው ያ ቢሮ ነው የሚውለው እንትን ሴት እሷ ደግሞ ቤት ነው የምትለው። ይሄ ነው ዲፈረንሱ እና ስለዚህ እሷ ግን የቤት ሰራተኛ ኮንሽ እያለች ስታወርዳት ክብሯን ስትነካት የነበረችዋ ትሁት አሁን ላይ የካሌብ ንግስት የካሊብ ሚስት የካሊብ የነገ የልጆቹ እናት ልትሆን ነው። እንግዲህ ቲና ያው እንደዚሁ ናቀርታለች ማለት ነው። እና የፍቅር ጥያቄ ሲያቀርብላት ትሁት ማመን ያቃታት በጣም እናም በጣም ነው ደስ ያላት ማለት ነው። ያው ምንም ምን መሰላችሁ እዚህ ጋ የምትወዱት ሰው የምታፈቅሩት ሰው እወድሻለሁ፣ አፈቅርሻለሁ ሲል በጣም ነው ደስ የሚለው ኦፍ ኮርስ። እና እንግዲህ ትሁቴ በጣም ደስ ብሏታል ማለት ነው። እንደዚህ ስትመክረው ታው ካሊብዬ፣ ታው ካሊብ፣ ታው እንደዚህ አታደርግ፣ እንደዚህ አደርግ እያለች መስመሩን ስታስይዘው የነበረችዋ የልቡ ንግስት ሆና ነግሳ ቆይታለች ለካ እሱም ሳይታወቀው። አሁን ላይ ግን የሁለታቸውን ፍቅር ግን ትሎ ማለት ነው ወድሻለው፣ አፈቅርሻለው የኔ ንግስት ብሏታል። እሷም አክሴፕት አድርጋ ተቀብላለች። ምክንያቱም እሷን በልቧ አንግሳው ስለቱም ስለኖረች ማለት ነው። እንግዲህ ለኤደንም ስትነግራ ተዩ በልቤ ሳፈቅረው ኖራለው ብላ ነበረ። ረምን በወጣሽ በልብሽ ኔ በቃሌም በልቤም አፈቅርሻለው ብሏታል። እሷም ደግሞ ካልክስ ኔ ማፈቅርሃለሁ ያለች ትመስላለች። ምክንያቱም ፍቅሩን በቶሎ ነው እሺ ብላ የተቀበለችው ማለት ነው አባ እንግዲህ ትልቅ ስጦታስ አላት ገና ብለዋል። ለምንድን ነው ይህን ያለው? ካሊብ ሰዓት ገዝቶላት ነበረ። እሷ ሰዓቱን እያየች ተደምማ ነበር። እናም ኤደን በአጋጣሚ መጥታ ቆይ ትሁቴ ሰዓቱ ነው፣ ሰዓቱን የሰጠች ሰው ነው ልብሽን የማረከው ብላታለች። እሷም እንግዲህ መልሳለች። የመለሰችውን መልስ እንግዲህ እንዴ፣ እረ እኔ እንደዛ አይደለም ማለት እያለች ምንም ባልባነነ ባልነቃ ስታነግራት ይውለሽ ትሁቴ አንቺ ካሊብን እንደምትወጪው ያስታውቅብሻል። ግን ቆይ ፍቅሩ መቼ ነው የጀመረሽ? አሁን ነው ወይስ ቆይቷል እያለች ብዙ ነው ያናዘዘቻት። እንግዲህ ብዙ ካናዘዘቻት በኋላ ትሁትም ታዲያ ከተነቃ ይሁና በማለት አዎ አፈቅረዋለሁ ግን እኮ ስትል ነበረ እንዴ ታዲያ ምንግን እኳለሁ ንገሪው ብላታለች። እዚጋ የደን ደፋር ትመስላለች። ለማንኛውም ግን ትሁቴ ቤት ልጅ ናት። ይህንን አትናገርም፤ እሷም ሳትናገር እሱ መጥቶ ተናግሯል። ይሄ በጣም ደስ የሚል ነገር ነው። ኤደንም ከባሏ ወይም ከፍቅረኛዋ ከሚወዳት፣ ከሚያፈቅራት ከዳኒ ጋር ታርቃለች። አሁን ላይ ቀለበት ሊያስረላት እንግዲህ አባባ ለምሳ ጠርቷቸዋል። እዚህ ጋር አባባ ለምሳ የጠራው ዳኒን እና ኤደንን ለምንድን ነው ሲባል ተናግሯል። አባባ የሞራል ቀውስ ነው የማመጣባት ልጅቷን በሞራል ነው የምገድላት እንጂ እንጂ እሷን አንዴ ገድሎ ከዛ መላቀቅ፣ ይሄ መሞት አይደለም። እሷ ለኛ ጉድጓድ ስትቆፍር እኔን ልትገድል ብዙ ነገር ስታደርግ አሁን ደግሞ አንተንም ልትገድል ካሊብ፣ ቀን ቀጠሮ ይዛልህ የነበረችን ሴት እንደዚህ አድርጎ በሽጉጥ መትቶ መግደል፣ ይሄ ለእሷ ሞትን ማቅለል ነው። እንደዚህ ሳይሆን በሞራል መግደል ነው። እንደዚህ አይነቱን ሰው ብሎ አፓፓ ቆርጦ ተነስቷል። እንደ እስካሁኑ አፓፓ የዋህ ሞኝ መስሏት እሷም እንደለመደችው አባዬ ይቅርታ አድርግልኝ ይቅር በለኝ በማለት መታ ተሽለጥ ልጣ ነበረ አባባጌን ግን፣ ስነ ስርዓት የኖረሽ አንቺ ባለጌ ከዚህ ሂጂ ብሎ አባሯታል። እኔ በጣም የሚገርመኝ ነገር እንደዛ አባሯት እንኳን ደግሞ እንደገና ድጋሚ አፍጥጣ መምጣቷ ማለት ነው። አፍጥጣ መጥታ ከዚህ ምን ትሰሪያለሽ፣ ከዚህ ሂጂልኝ ሲላት ካሊብ አልሄድም፣ እኔ እኮ ይሄ እኮ የባሌ ቤት ነው ለዛውም የሰማኒያ ባሌ ነክ፣ ስለዚህ እዚህ የማስወጣት አቅም የለም። ልታስወጣኝ አይገባም በማለት እንግዲህ የሌባ አይነ ደረቅ መልሷል፣ ቢያደርቅ የሚባለውን ተረት ነው የሰማሁት። እንደው ቲና ጋ ተፈጽሟል። የምሬን ነው የምላችሁ ቤተሰብ፣ የምሬ ነው ምላችሁ። ቲና ጋ ተፈጽሟል። በቃ ድርቅ ያለች ደረቅ ማለት ነው። ሰው በሰው ቤት የሰው ገንዘብ ካልበላው የሰው ገንዘብ ካልወሰድኩ ብሎ አባትዮ ሳይሞት ሞቷል። አስቡት እና አባባን ስታይ ግን የደነገጠችው ድንጋጤ መንፈስ ነው ካሊብ፣ መንፈስ ነው አለች፣ ማለት ነው እና መንፈስስ አይደለም ቴና፣ የአባባ ናቸው፣ አባባ ደህና ናቸው፣ መተው ነው እና አባባ እንግዲህ አሁን ላይ ያቀደው እቅድ ኃይለኛ ኃይለኛ እቅድ ነው። የመጀመሪያውና ዋነኛው ደግሞ የምትወደው የምታፈቅረው ከባሏ ከካሊብ ወስዳይ ብር የምትሰጠው ሞትልሃለሁ ወዳለሁ፣ አሁንም አብረን እንሁን አንድ ላይ እንሁን የምትለው ዳኒ ከሚወዳት ከሚያፈቅራት አሁንም ይቅርታ ጠይቋት ይቅርታውን ከተቀበለችው ከፍቅረኛው ከኤደንጋ ወደ እና አባባ ቤት ሲመጣ ለምሳ ምሳውን ሰርታ የጠበቀችው ማንብቶን ጥሩ ነው። ቲና ትሁት አይደለችም ቲና። አሁን ላይ ቲና የኩሽና ሰራተኛ ትሁቴ ደግሞ የሳሎን እመቤት ሆነዋል ማለት ነው። በጣም በሚገርም ሁኔታ እሷ ስቲል ናው የቤቱን እመቤት የሆነች መስሏት ጥፍሯን ጥፍር ቀለም እየተቀባች ሳሎን ላይ ቁጭ ብላ ነበረ። ትሁቴ ትመጣና ጠረጴዛውን አጽድታ ልትወጣ ስትል፣ ትሁት ዛሬ ቆንጆ ምግብ አዘጋጅልን፣ ራት ለኔና ለበዋሌ ስትላ ጊዜ ከዛሬ በኋላ ከዚህ ጊዜ ጀምሮ ካሊብ ካላዘዘኝ በስተቀር አንቺ የያዘ ሲሆን ምግብ አልሰራለሽም። አንቺ ተራ ብላታለች። ማለት ምን ለማለት ፈልገች ነው ብላ ብድግ ስትል ሴት ነሻ ሴት ነሽ ንክት አድርጊኝ እኔ በጣም ያሳካኝ። ብዙ ጊዜ በተለምዶ ወንድ ነሻ ወንድ ነሽ ንክት አድርገኝ ነበረና ቴና በጣም ደስ የምትልና ና አስተዋይ ልጅ ናትኝ ና እውነትም ልብ ያለች ሴት ነሽ ንክት አድርጊኝ፣ ጫፍ ንክኝና አሳይሻለሁ ብላት ነበረ። ቲና አርፋ ተቀምጣለች ማለት ነው። አቅሟን ስለምታውቅ እና እንግዲህ ዳኒ ህልሙ፣ እቅዱ፣ አላማው ባጭሩ ተሰብቶለታል። የሚወዳት እና የሚያፈቅራት ኤደንን ይቅርታ ጠይቋል። አባባ ናቸው ያስታረቁት። እሷም ደግሞ እሺ ሁለት ቅድመ ሁኔታ አለኝ፣ አንደኛው መመርመር አለበት፣ ሁለተኛው ደግሞ የመፈትናውን ፈተና ማለፍ አለበት በማለት እንግዲህ ፈተናዎቹንም አልፏል ማለት ነው፣ ምርመራውንም። ሁሉንም ከዛ ካለፈ በኋላ ነው እንግዲህ ወደ ምሳ ግብዣው የኔ ወደ ኔ ማድረግ የተባባሉ የሄዱት። ኤደን እዚህ ጋር ጎበዝ ናት። ብዙ ጊዜ ብዙዎቻችን መማር ያለብን ከኤደን አንድ ሰው አይደለም ይቅርና ሄዶ ግን በቃ ጠንቃቃ መሆን እና ከምርመራ በፊት ምንም ነገር አለማድረግ ማድረግ እንደሌለብን ማድረግ እንደሌለብን ከእሷ እንማራለን። አዎ ሰዎችም አደለን፣ በተለያየ ምክንያት የተለያየ ነገር ሊመጣ ይችላል። እና አባባ ግን ቴናን ዝም ብሎ ለቋታል ማለትም ሂጂ ከዚህ ብቻ ብሎ ማለት ነው። እና ትሁትና ካሊብ ጥያቄ ሆኖባቸው ነበር፣ እንዲህ አባዬ ግን እንዴት ለቀካት ዝም ብለ እንደዛ አሰቃይታ እንደዛ አድርጋ ምን ማለት ነው እንዴት ትለቃታለ? በነፃ ሲሉት ጊዜ እሱም ዋናው ነገር የበቃል መጀመሪያውን ነፃነት መስጠት ነው። ነፃነት ያገኘች ሲመስላት ከኋላ ከኋላ እየተከተልኩኝ በሞራል እገላታለሁ በማለት የመጀመሪያውን የሞራል ጨዋታ ተጫውቷል። እሱም እንግዲህ የምትወደውና የምታፈቅረው ዳኔ ከሌላ ሴት ጋር መጥቶ ይችን ሴት ደግሞ ማለትም የሚወዳት የሚያፈቅራትን ኤደንን ማለት ነው ቀለበት ሲያስርላት ቲና ቁማ ማየት ይሄ የሞት ሞት ነው። እሷ ብትቀበር ይሻላታል። እና እንግዲህ ምን ነው ምን ምን ነካሽ፣ የወንድምሽ እኮ ሊያገባ ነው። ስለዚህ ወንድምሽን የሚስተዋወቂያት ነው የሚላት አባባ በመጀመሪያ። ከዛ በኋላ ምንም አማራጭ ስለሌላት እሺ ነው የምትለው። ከዛ ኤዱና ዳኒ ቀለበት ሲያስሩ፣ ቅጥል ብግን ረር ብላ። የሚቀጥለው ደግሞ የትሁት የፍቅር ጥያቄ፣ ካሊብ ትሁትን አፈቅርሻለሁ ይላት። በዛ ሰዓት ነው እንግዲህ ቲና የጨለለችው ማለት ነው። ቲና እንግዲህ ጨለላለች። በጣም በእውነቱ በጣም ያሳዝናል፣ ልባችን ያዝኗል። ቲናዬ ግን ደግሞ ከድርጊትሽ አንጻር ተገቢ ቅጣት ነው። ይቀጥላል ብለዋል አባባ። ይቺ ምናላት፣ እችማ ጅምር ናት ጅማሮ ናት። ይቀጥላል ገና ብለዋል እኝ ድል ያለ ሰርግ፣ ድል ባለ ሰርግ ካሊብንና ትሁትን እድራለሁ ብለዋል። እንግዲህ እሱንም ቀጣይ ይዤላችሁ የምመጣ ይሆናል። ቲና እየተቃጠለች ትገኛለች ከምንም በላይ ደግሞ እንድትናደድና እንድትቃጠል ትልቁ ጨዋታ ይሄ ነበረ። በመጀመሪያ እንግዲህ እዚህ ጋ ሲተቃቀፉ ጭምር ሲሳሳሙ ጭምር ነው ያየችው። በጣም ነው እየበገነችው በጣም ነው እየተቃጠለችው በጣም ነው እያረረችው። ገብቶ ነበር እኮ ዋውቂው ነበር እኮ ከኔ ሲርቀኝ እያለች እየተከነከነች ትገኛለች። ቀለበቱን ስታይ ግን ራሷን መቆጣጠር አቅቷ ትወጥታ ሄዳለች። ይሄ ትልቅ በቀል ነው። ገና ይቀጥላል ብለዋል አባባ። ቀጣዩን ደግሞ በቀጣይ ይዤላችሁ የመመጥ ይሆናል። ይህንን ቪዲዮ ደግሞ ላይክ፣ ሰብስክራይብ ማድረግ አትርሱ። ሼርም በማድረግ ለሁሉም እንዲደርስ አድርጉልኝ። የኤድንና የዳኒ ፍቅር መመለሱ አንድ ላይ መሆናቸው በጣም ደስ ይላል። በተለይ ደግሞ ማለት በጣም በጣም ደስ የሚለው ደግሞ ትሁቴ የምታፈቅረው ካሊብ ጥያቄ አቅርቦላታል። ይህም ትልቅ ደስታ ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቀጣዩን በቀጣይ ክፍል ይዤላችሁ የምመጣ ይሆናል። በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ ተወዳጆች።